ሰላም ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ እኛ በጣም ደህና ነን ሁልጊዜ እንደምንለው ሰላማችሁ ብዝት ይበልልን ትናንትና እንግዲህ አይታችኋል አብርሃም ሰላም ለመፍጠር ሩታ ጋር ኤርሜላን ይዞ መጥቶ ብዙ ነገር አድርጎ አስቀይሟታል ይሄ የምታውቁት ነገር ነው የሩታ ሀሳብ ግልጽና ግልጽ ነበር ከዚህ በፊትም ተስፋ ቆርጣለች ብያችኋለሁ እንደዚህ አይነት ነገር ልትስማማ ማትችለው ነገር ነው። ነገሮች ቀስ እያሉ እንጂ እንዲህ በአንዴ አብርሃም ሩታን አሳምኖ የሚሄድበት ጉዳይ እንዳልሆነ ታውቃላችሁ። እና ግን አብርሃም ያ ነገር ምንም የጣመው አይመስለኝም። ዛሬ ቀጥታ መጥቶ እንግዲህ ልጁን ለመውሰድ ነው። እኔ ምን አስበው እንደሆነ አላውቅም። ጨቅላ ልጅ ለመውሰድ ነው እየጣረ ያለው በዚህ ጉዳይ ላይ ባይዘወይ ብዙ ማጋራችሁ ነገር አለ። ከዚህ በፊት የጀመራቸው ብዙ ፕሮሰሶች ነበሩ፣ የሰማቸው መረጃዎችም ነበሩ። እነሱ እነሱ አልሳካ ስላሉት ነው በዚህ ጉዳይ ሼር ማድረጋችሁ ነገር አለ። ከዛ በፊት ግን ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር ኮፒ ሊንክ አድርጉ። እስቲ እንግዲህ ሩታ ጋር ያለው ጭቅጭቅ በጣም አስከፊ ነው። ይህን ቪዲዮ እስከመጨረሻ ተከታተሉት፣ አብራችሁ ቆዩ። የሚፈጠረው ምና ይሆናል መረጃዎችንም ማጋራችሁ ይሆናል። እንደዚህ እኮ አይደረግም። ይሄ ቢያንስ ለሷ ባታስብ ለሕፃኖች ታስብም እንደ ግርግር የሚፈጠረው እኮ ተረጋግተህ እኮ ነገሮችን ማኔጅ እኮ ከዚህ በፊት ነገሮች እንዴት ነው ማኔጅ የምታደርገው እኮ አሁንም ምንም አላጠፋሁኝም ልጄን ያልኳት መብታለኝ እኮ ህግም እኮ እንትን እንደሚል እንደሚያግድ ታውቃለህ አይደለ? ገና የአንድ ወር ከምናም አንድ ወር ራሱ በስንት ሰዓት ያልሞላው ልጄ ይዤ ካልሄድኩም ብለው የት ልትወስደው ነው? እኔ ምናልባት እኔ እንጃ፣ አብርሃም አንዳንዴ በጣም በስሜት የሚወስናቸው ነገሮች አሉ፣ በጣም ስሜታዊ የሚሆንባቸው ቦታዎች አሉ። ምን ማመዛዘን እንዳለበት እንኳን አያውቅም፣ ያልኳችሁ ለዚህ። አንዳንዴ ደርሶ ህፃን የሚሆነው ነገር አለ። ከዚህ በፊት ይኸውላችሁ፣ ስጦታ ይዞ መጣ። ባለፈው ስጦታ ይዞ መጥቶ ገና እርቅ ላይ ያልነበሩ ምንም ባልተፈጠረ በቃ አንድ ፕሮሰስ እንኳን ሳይሄድ ስጦታ ይዤልሽ መጥቻ መጥቻለሁ ና ተቀበኝ፣ ተቀበኝ ብሎ ግግም ሲል ነበረ። ችግርን መፍቻ መንገድ እንኳን ምን እንደሆነ አያቅም። ዛሬም ማን እንደመከረው አላቅም። እኔ የአብርሃም አማካሪዎችና በዙሪያ ያሉ ሰዎች ምን አይነት ሰዎች እንደሆኑ ራሱ ግራ ይገባኝ። ከህይወት አኳያ በሉት ምን አይነት ሰዎች እንዳሉ ራሱ እኔ ግራ ግብት ነው የሚገርማቸው። አሁን ጨቅላ ልጅ እስቲ አሁን ሄዱ በጡጦ ያሳድገው ነው የእናቱ እንትን ከልክሎት ከእናቱ ስር ነጥቆ ወስዶ ምን ሊያደረገው ነው? ሀሳቡ እኮ እሱም ብቻ ሳይሆን አንቺ ውሃ እየደፋሽበት አለ፣ እየተነጋገራችሁ እያለ እዩ። እንደዛ ማድረጌ ሲያንሰ ነው እንዴ? ልጁን እንዴት እንደነጠቀኝ አይተሀል እንዴ? ሊገለው ነው እንዴ? ሊገነጣጥለው ነው አንተ፣ ያመሀል፣ እውነት አምረዋል። አንተ ግን አንተ እውነት ማሰብ ትችላለህ? ንዴታችሁ ሲሆን አሁን የአብርሃም እኮ ልጁ ነው የእሱም ልጅ ነው አይደለም። ይህንን እንዴት ማሰብ ይከብደዋል። ከእናቱ ስር ከሄደ ገና ህፃን ልጅ ነው። እንኳን እሱ እሷ እንኳን እኮ ፀሐይ አይንካሽ፣ ምን አይንካሽ ተብላ እኮ ቤት ውስጥ ስትቆይ የሆነች ልጅ ነች አይደል እንዴ፣ ከቤት እንዳትወጣ የምትፈለግ ልጅ ነች። ምንም መንቀሳቀስ የማትችል ልጅ ነች። እንኳን ህፃኑን ልጅ ጠውትና ማለት ነው። እና ይሄ ልጅ እንደ የገዛ ልጁ ምን አድርጎ ሊያኖረው ነው እኔ ያልገባኝ። አባት ነው፣ እንደ አባት እኮ ልጁን ማየት ግዴታ ነው እኮ፣ በቃ መብቱ ነው። ይሄ እኮ አይከለከልም። ሩታ ላይ ችግር የለም ምናምን እያልኳቸው አይደለም አባቱ እንዲያይ መከልከል የለባትም። ነገር ግን ይሄንን ስላደረግሽ ብሎ ግን በእልህ መሄዱ እኔ ትክክል ነው ብዬ አላስብም። እንደ ቤተሰብ መጠየቅ ይቻላል፣ ቤተሰቦቿ ማናገር ይቻላል፣ አቤቱታ ማቅረብ ይቻላል። ቤተሰቦቿ ከሆኑ እንኳን የከለከሏት። ከዛ ውጭ ግን ይሄ በጣም አስነዋሪ ነገር ነው። ከእናት ላይ ልጅ መንጠቅ ይዤ አልሄድም አስጀመር እንኳን ታሳበህ ይዤው ልሄድ ነው የመጣሁት ነው ብላ የጀመርከው እንደዛ ብለም እንኳን ልጄን ይዤ ልሄድ ነው የመጣሁት። ስለምን መጣ ስለ ልጄን ይዤ ልሄድ ነው የመጣሁት። አብርሻውን ታረጋጋ ነው፣ ልሻውን እዚህ ጋር ተረጋግተው ነው ነገሮችን ማረጋግ ነው። ታረጋጋው ወስደ ከዛ እኔ ይቅርታ አድርጉልኝና፣ አብርሃም ውሳኔ ሲወስን ባይዘዌ በጭፍን ነው የሚወስነው። በጣም ብዙ ጊዜ ማለት ነው በስሜት ነው የሚመራው። ሀዘን ካዘነ በባዘነ ሰዓት የሚያደርገውን አያቅም፣ ሲደሰት የሚያደርገውን አያቅም። ውሳኔዎቹ እንዳለ በቃ ምንም መላቅጣቸው የጠፋ ናቸው። እንዳለ ማለት እኔ ሄርሜላንድ ራሱ እኔ አስበውበት አይመስለኝም። እንደዛ እንትን ያደርጋል እኔ ለሊቱ ሙሉ ተጨንቄ ምና ምናምን አለ እንጂ ሩታ ስላስጨነቄችው ይመስለኛል። ሄርሜላንድ ራሱ ይዞ መጥቶ ሩታ ፊት ያስቀይማል እንጂ እኔ ፈልጎት ራሱ አይመስለኝ። በቃ ድንገት የሚመጣበት ሴጣን አለ ብልጭ ብሎ የሆነ ውሳኔ ወስን የሚለው እንጂ ከእናት እስከ መለየት የሚያደርስ አስተሳሰብ ኖርማል ነው ብያ አላስብ። እኔ በስነ ስርዓት እየመጣውኝ መጠየቅ ባለብኝ መልኩ መጠየቅ ፈልጋለሁ። ልጅ ማየት ፈልጋለሁ። በሁለት ቀን በሶስት ቀን መጥቼ ከልጅ ጋር ታይም ማሳለፍ የሚሄድ ፈልጋለሁ። ይገባል። ያንን ደግሞ አይሆንም ነው እያለች ያለችው። ለዛ ነው እኔ የወስደዋል ያልኳት እንጂ፣ መጀመሪያ እንደዚህ አልነበረም። አመጣጥ ያውላችሁ ንገራችሁ መጀመሪያ ደረጃ አብርሃም በዚህ ጉዳይ ላይ አግሬሲቭ ሆኖ የመጣበት ምክንያት ልጁን ለመውሰድ ያቀደው እቅድ ከድሮ ጀምሮ ነበረ። ነገር ግን አልተሳካለትም። ምንድን ነው አናግሮ ነበረ፣ የህግ ባለሙያዎችን ሲያማክር፣ ልጁን የመውሰድ እድሉ ወይም ደግሞ ልጁ ከሱ ጋር የመኖር እድሉ በዚህ ሰዓት በጣም ያነሰ ነው። ገብቷችኋል። ሩታ አላሳይም የማለት መብት የላትም ከህግ አንጻር፣ ህጉም ስለማይፈቅድላት። ነገር ግን ሩታ ያቀረበችው ምክንያት በቤተሰቦቿ ክብር ምናምን ስለመጣ ብላ እሱም በሼማ ሲይዛ ለማስቀረት ነበረ። ግን አብርሃም ምን አደረገ? ህግ ባለሙያዎችን ሲያማክር፣ የህግ ባለሙያዎች ምንድን ያሉት አችልም አሁን መውሰድ አችልም። ጨቅላ ነው ገና ልጁ። እድሜው ከፍ ቢል እንኳን የማሳደግ አቅም ከሌላት እናትየው አባቱ ጋር እንዲኖር ሊደረግ ይችላል፣ እሱም አመታት ይፈጃል። ስለዚህ አብርሃም ምንድነው፣ ትዕግስት አጣ። ስለዚህ በተከታታይ እሷን ለመነ፣ ወደ ቤት ለመመለስ ሞከረ። ነገር ግን አልተሳካለትም። ሄርሜላን አስወጣ ከህይወቱ፣ አሁንም አልተሳካለት። በቃ የመጨረሻ ስሜታዊ ሆነው የወሰነው ውሳኔ ነው ይሄ። ይህም ነገራችሁ፣ ከዚህ በፊት የነበሩ መረጃዎች አሉ። አብርሃም በጣም በተደጋጋሚ ይህንን ነገር እንዲሳካለት ከህግ አማካሪዎች ጋር በጣም ብዙ ጊዜ ሲያወራ ነበረ። ነገር ግን ይሄ ጉዳይ የማይሆን ነገር ስለሆነ አልተሳካለትም ይኸው በዚህ መንገድ መጣ ማለት ነው። ሩታ ልሽ እሱ ብዙ ጥፋቶች፣ ብዙ ክፍተቶች ሊኖሩበት ይችላሉ። ነገር ግን ልጁን የማየት ጉጉትና ፍላጎት ሊኖረው ይችላል። እንደዛ እንዲሆነ ያደረኩበት ምክንያት መቶ የሚናገረው ነገር የሚያደርገው ነገር የሚሆነ የሚተገብረው ተግባሩ በቃ ምንም ከስነ ስርዓት ያፈነገጠ ስለሆነ ነው። እዚህ ግቢ እንዳደረሰ ምንውን ነገር ስለማይሰማኝ መምጣት የለበትም የለበትም በቃ በቃ ጥፋቱም እንደ ጥፋት ክፍተቱም እንደ ክፍተት አይተሽ ቢያንስ ልጁን ቢያንስ አይቶ የሚሄድበት መንገድ ብትፈጥር ጥሩ ነው። ምክንያቱም ናፍቆት አለ የልጅ ጉጉት አለ። ኦብቪየስሊ ግልጽ ነው አብርሃም ልጁ እንደሚናፍቀው ስለ ልጁ እንደሚያስብ እኮ ከምንም በላይ ከሩታም በላይ እስከ ዛሬ ድረስ ካያችሁ እያንዳንዱ እንትን ላይ ስለ ልጁ እንጂ ስለ ሩታ አይደለም። እንደውም አብዛኛው ነገር ለልጁ ጉጉት አለው፣ ልጁን የማየት ፍላጎት አለው። እኔ አሁንም ቢሆን ሩታ ልጁን እንዳያይ መከልከል አለባት ብዬ አላምንም። ነገር ግን ሩታስ ከምን አንጻር ተነስታ ነው ይህንን ያደረገችው ብለን ማሰብ አለብን። ለምንድን ይህን ውሳኔ ወሰነችው? ከዚህ በፊት የተፈጠሩትን እያንዳንዱ ነገሮች መመልከት ትችላላችሁ። ያለፉት ታሪኮቻቸው እንዳለ የቤተሰቦቿን ክብር ሊነኩ ይችላሉ። ማንም ሰው ደግሞ እነሱ ቤት እየኖረች የእነሱን ክብር መጠበቅ አለባት። ልጃቸው ነች፣ በክብር ወጣች ሲሉ እኮ ብዙ ነገር ተከስቶ በአብርሃም ምክንያት ይኸው አንገታቸውን እየደፉ ነው ያሉት። ለዛ ስትል ምንም አማራጭ የቤተሰቧን ክብር ለመጠበቅ ብቻ ነው ሩታ ልጁን መውደዱንም አት ሊስት እንኳን ጤንነቱ እንዴት ነው ይሁን እንዲህ ተወልዶ ምድር ላይ መታየት ከጀመረ በኋላ አይደለም የልጁን ጤንነት ምናምን ማወቅ የነበረበት በፊት ነበረበት በፊት አሁን ነው አባትነቱ የሚታየው። እኔ ይሄ ጉዳይ ይሄ ጉዳይ ባይዘ ሩታ የምታነሳቸው ሀሳቦች አብዛኞቹ ነገሮች ትክክልና ትክክል ናቸው አብርሃም ባለፈውም ብለናል መጥቶ ልጄ ልጄ ልጄን ሲል የነበረው ከዛ በፊት እኮ አርግዛ ሆስፒታል አልወሰድከኝ ብለዋል። ሆስፒታል እንኳን እንደዚህ በቃ አሁን ልጄን ስጭኝ ብሎ በጉልበት እንደመጣው ያረገዘች ጊዜ ለልጁ እንክብካቤ መደረግ አለበት ቼካፕ መደረግ አለበት ብሎ በተከታታይ አብርሃም ጎብኝቷት ያውቃሉኝ ዚ በቃ አንዳንዴ እኮ እሱን ፊት እንድትነሳውና እንድትነፍገው የሚያደርጋት እኮ ብዙ ምክንያቶች አሏት እኮ ልጅቷ። ልክነች እኮ በጣም በብዙ መንገድ መከልከሏን ልክነች እያልን አደለም በዚህ ደረጃ እንደዚህ ታሳጣውና አባትነቱን እንትን እስከሚል ድረስ አታድርገው፣ አይደለም ነገር ግን የአብርሃም ችግሮች እያንዳንዳቸው ወደ ሩታም በቃ መሄድ የለበትም ጥፋቱ ምናምን እሷ ላይ እየደፈደፈ መኖር የለበትም ነው። ከሰማይ በታች ህግ የሚባል ነገር አለ። ከሰማይ በታች

ያሉት ነገሮች እንዳለ ቅራኔዎቹ ከልክ እያለፉ ነው እና ይሄ ስር የሰደደ ቅያሜ ነው። አሁን በሩታ ውስጥ የሚያዩ ያለት አብርሃም ላይም ያለውን ልህ ጥሩ ነገር አደለም። ህግ ድረስ መደራረስ ያለባቸው ባልና ሚስቶች ናቸው ብዬ አላምን። ኢቭን ማለት ነው ልንገራቸው። አሁን የፍቺ የምናምን የምናምን ጉዳይ ቢሆን እራሱ ሩታ በጣም ብዙ መረጃና ማስረጃ እየያዘችበት ነው። ትናንትና ይታችኋል። ከኤርሜላ በነበራቸው ሁኔታ ውስጥ ከዚህ በፊት የነበሩ ነገሮች አሉ። ብዙ ነገር አሳልፈናል ያለፉት ታሪኮች ምናምን ብሎ አብርሃም የራሱን የሰጣቸው የቃላት እንትኖች እንደ ማስረጃ መጠቀም ትችላለች ሩታ። አሁን ያደረገው አግሬሲቭ የሆነ ድርጊት እንደ ማስረጃ መጠቀም ትችላለች። እነዚህ ሰው ልጆች ደግሞ ከመሰከሩ፣ አብርሃም ባይዘዌ ልጁን የማጣት እድሉ በጣም የሰፋ ነው። ለጤንነቴ ለደህንነት ያሰጋኛል ብላ ከከሰሰችው ለአብርሃም ጥሩ አይመጣል። ይህ እንደ ሀሳብ አብርሃምን መመክረው እልህኛ ከሚሆን ቤተሰቦቿን ቢያናገር አቤቱታ ቢያቀርብ ሽምግልና ቢልክ የተሻለ የሚሆነው እንደዚህ ነው። ችግርን እንዲፈታ የሚመክሩት ሰዎች በእልህ እንዲሄድ ከሚያደርጉት እንደነዚህ ልጅ ውስጥ መሀል ገብቶም ላያረጋጉት ነው የሚገባው። ይበቃል ይበቃል፣ እሺ ቁጣ ምንም ነገር አሰምክ ምንም ነገር ሻ ምንም ነገር እኮ ምንም ነገር ምንም ነገር ማድረግም አትችል እኮ ነገር አይደለም። ማድረግ እንደምችልና እንደማልችል አንድ እርምጃ ፈቀቅ ካልኩ፣ አትፈታተኝ፣ አትፈታተኝ እንደዚህ ያልሽ ይሄ ልጅ ልህ እያያዘው ምን እንዲያደርግ ነው? እኛ ነው እንደዚህ አስፈራርኩሽ፣ መፋራ አይነት ወንድ አይደለሁኝ በባህሪ ማለት ነው። ገባሽ ኮ የፈለግሽውን ነገር ብታደርጊ አይወለም። እኔ ደሞ አይደለም ብዙ ጊዜ ተግብር ማሳየት ነው ደስ የሚለኝ። አንድ ነገር እኔ ምፈራው ሩታ በዚህ እልህ ተነሳስታ ሙሉ ለሙሉ ልጅህን አላሳይም፣ ወደ ቤት እንዳትመጣ ብላ በቤተሰብ ታስከለክለውና ይሄ ልጅ በመሃል ገብቶ ልጇን እንደሚሰርቃት እርግጠኛ ነኝ። ይሄ ልጅ አደጋ ውስጥ ይገባል። አብርሃም ከዚህ በፊት በጎን በጣም ብዙ ነገሮችን አስቦ አስቦ አሉን ብሎት እልህ ውስጥ ገብቶ የልጁ ናፍቆት እንትን ብሎበት ነው የመጣው አይደለም። ዛሬ እንደዚህ ከተከለከለ ልጁም ማየት ካልቻለ በሰላም መፍታት ካልቻሉ፣ እመኑም አትመኑም፣ ይሄን ልጅ ሊሰርቀው ይችላል። ምክንያቱም በቃ የመጨረሻ አማራጭ የምትወስዱት ይሄው ነው። አሁን ዛሬ ያለ የሌለ እንትኑን ተጠቅመው ነው ንዴቱን ሁሉ አምጥቶ በሞራል ነው አደለ፣ ገብቶ ሊያየ የነበረው መንጭቆ ሊወስድ የነበረው ይሄ ነገር አልተሳካም። ኔክስት ስቴፕ ደግሞ ምን እንደሚሆን ትጠብቃላችሁ። ዴፊኒትሊ ታዩታላችሁ። በቃ ልጁን መስረቁ አይቀርም። አብረሃም ልውጣበት፣ ምን ታበለዋለህ? ምን ታጠጣዋለህ? ግርግር እየፈጠርን አይደለም። በመጀመሪያ ደረጃ ምን ታበለዋለህ? ምን ታጠጣዋለህ? ከእግዚአብሔር በታች ያለው ማን ነው እናትና አባት ልጆች? ቤተሰብ አብርሃም አብርሃም፣ ቆይ ምንድን ነው ሄርሜላ ጋ ሊወስደን እንዴ? ልጁን ያሰበውን ያ ምንም አልገባኝም። በጣም በኮንፊደንስ እኔ ለአንድ ልጅ አላንስም እያለ ያለው ልጁ ገና ከእናቱ እቅፍ መውጣት የማይችልበት። ቆይ ታናናሾች የሉትም እንዴ ሌላ የተወለደ ፃን ጠይቆ አይቶ አያውቅም ማለት ነው፣ ይሄ ልጅ ወይስ ምንድን ነው? እሱ አብርሃም እንደዚህ ያደረገ ምን ሆኖ ነው? ምንድን ነው እያሰበ ያለው? ሄርሜላ ተመልሳ በቃ ችግር የለውም በእኔ ያድጋል ምናምን ብለው ነው እንዲህ ይላከችው። እሱ መቼም እንደዚህ አይነት ነገር ላይ ሲላክ ነው በቃ ደንፍቶ ፊት ለፊት ሄዶ ተጋፍጦ እንትን ማለት የሚችለው። ምን የላከው ምን አይፈራም እንደሚባለው እኮ ነው። በቃ አብርሃም እየሆነ ያለ ልጄን ይዤ እሄዳለሁ፣ በፈለግኩ ሰት መጥች ግን ማየት መብታለህ መብታለህ እእ ጠየቁት እ ይህን ነው። በቃ ምንም ነገር አለ እሺ፣ ሰማኝ መጣ ገነጣጡ ገባ። ልጄን ስጭኝ ነው ያልከው ተሰማ ነው። በእልህ ምንም በእልህ አይደለም። መጥቼ ልክ ስገባ ምንድን ነው ያለችኝ? እኔ ሰላምታ ምንም ሳልል ቀድማ ምን አለችኝ? ምን ልትሰራ መጣህ? እዚህ ግቢ አትምጣ አላልኩህም አለችኝ። ያኔ ተናደድኩኝ። ስናደድ በቃ ልጄን ልወስድ ነው የመጣሁት አልኩ። በዛ ሰዓት እኮ ይሄ ውሃ ከመደባቱ ምናምን በፊት እኮ ናላው እኮ አብርሃም የሚገርማችሁ ነገር ማለት ነው፣ መቼም ራሱን አያዳምጥም። ያልኳችሁ ለዚህ ነው። እንዴት እንደመጣ እንኳን አያቆም። በል አንዴ ይለቁታል፣ ከዛ በኋላ ልክ እንዳልተገራ ፈረስ ዝም ብሎ ይሮጣል ማለት ነው። እንደዛ ነው ልጁ። ለዚህ ነው ብዙ ነገሮች፣ አብርሃም የሚሰራቸው ነገሮች እንዳለ የሚበላሹት፣ ለዛ ነው። ልጁ እንትን የለውም ልጓም የለውም በቃ ለሚያደርጋቸው ነገሮች እንደ እያንዳንዱ ነገር ሀላፊነት መውሰድ አይችልም ለመታረቅ ሀላፊነት መውሰድ አይችልም ለመጣላት እንኳን ሀላፊነት መውሰድ አይችልም ያደረገውን ጥፋት ለራሱ መልሶ ማስተዋል አይችልም ራሱን መልሶ ማየት አይችልም ነገር አግብት ይለኛል አብርሃም ምን የሚፈጠር ምን የሆነ ቦታ ላይ ያደርግና ያንን ድርጊት እሱ እንዳላደረገ የእሱ ሌላ ተመሳሳይ መንፈስ መጥቶ እንዳጠፋ ነው በቃ የሚያወራው እዛ ቦታ ላይ ራሱ ያለ አይመስልም እኮ በጣም ንጹህ ሰው አድርጎ ነው ራሱን የሚያስቀምጠው ሩታ ልታበሳጨው ትችላለች ነገር ግን ልጅ መመንጨቅ ማለት ይሄ በጣም ከባድ ነገር ነው። የገዛ ልጃችሁን መመንጨቅ ማለት እንደ ፈለገው ነገር በቃ ችግር የለውም፣ ግን ልጅም በሰላማዊ መንገድ አይቼ እንድወጣ ፍቀጅልኝ። ሌላም ቀን ስመጣ ሁልጊዜ እዚህ ቤት ምን ልሰራ መጣ ምናምን ነገር እንድትኝ አልፈልግም። አይ ካልሽ ደግሞ በቃ ከዚህ ግቢ ውጪና፣ ሌላ ቦታ ሁኝ ወይ ቤትሽ ሁኝ። ከዛ እንደፈለግኩ እየመጣሁኝ ልጄን አገኛለሁኝ። አለቀ በቃ። ይሄ ነው አማርኛ እያወራሁኝ ያለሁት ማለት ነው። እሱንም ለመሆን ለማየት እሱንም ለማየት ምናምን መጠበቅ እኮ ነው። እኔ ያው ሩታ ችግር አለባት በእርግጥ የሆነ በቃ በጣም ደንፉ ደንፉ የምትጫወተው ነገር አለ። ሌላ ቦታ ስለወጣች ብቻ ልጁን በቀላሉ ማየት ይችላል የሚለው ነገር ያስኬዳል ብዬ አላስብም። ምክንያቱም አሁን እያደረገ ያለው በዚህ በሚያደርገው እልህ መጥፎ ነገር ነው የሚከሰተው በልጁ ላይ። ተጣልተው ልጁ እንዳይጎዳ ነው ምፈራው ነኝ። እነዚህ ልጆች እሱ በመጣበት ሰዓት ሁሉ ጭቅጭቅ ነው፣ እሱ በሄደበት ጊዜ ሁሉ ጭቅጭቅ ነው። ስለዚህ አብርሃም በእልህ እየሄደ ከሆነ አሁንም ቢሆን አያዋጣውም፣ ቢከሳትም አያዋጣውም። ያልኳችሁ ለዚህ ነው። ከዛ ከዛ አንጻር እኔ አብርሃም ሊጎዳ ይችላል። ስለዚህ መታገሱ መልካም ነው ብዬ አስባለሁ። ምንም ይሁን ምን ለልጁ ከሆነ መታገሱ ይሻላል። አንተም ደግሞ ብዙ ነገሮችን እያደረክ ነው ያለው ማዘር ፋዘር ያለበት ቤት ገብተህ በረጋግደ ገብተህ እንደዚህ አይነት ዲስሪስፔክት አያስፈልግም አልነበረም። ግን በቃ ያደረገው ነገር ስላናድደኝ ነው። አይደፍረም ድሮ የምንከራከረው አላሳይም ካለች ትችላለች ትችላለች ትችላለች። ተረጋግተህ መተህ ማየት እስካልሞከርክ ድረስ ልታሳይ እንደዚህ አይነት ወይ እንደዚህ አይነት ሞመንት እኔ በፍጹም ይሄንን ነገር በእውነት፣ አንቺ ጥጋብሽ እንዴት ነው እንትን ያለው? ቆይ ውይ፣ ምንም ጥጋብ አይደለም፣ ጥጋብ አይደለም። ከዚህ በላይ ጥጋብ ምን አለ? አሁን በእንደዚህ አይነት ሞመንት እኔ በቃ ሞመንት ምናምን ብለሽ እንትናት በቃ ነገሩን ልቀቂውና በቃ ገብቼ ልናይች ጣበት አንተ ሁሌ ስታረገው ኖርማል ይመስልህና፣ ከዛ በኋላ ነገሩን ተዩ ምናምን በቃ ልኩ ሩታ እንዳለችው ነ አብርሃም የሆነ የሆነ ነገር ከፋፍትና የሆነ ነገር ብትንትን ካደረገ በኋላ ነገሩን ተውት በቃ ቀላል ነው ይላል። የሌለ ይደነግጣል። እና አብርሃም ወደ ራሱ የሚመለሰው ሰው ሲጮውበት ነው በቃ ሰው ሲያስደነግጠው ቆሎውን ሲገፍ ነው። እኔ ለዚያ ይመስለኛል። ከኤርሜላ ጋር በጣም ብዙ ጊዜ የሚቆዩት ኤርሜላ ፊት አሰጡም አይዘው ምንም ነገር የምትሰማው ነገር የለም። አንገቱ የሚደፈው እሷ ፊት። ለዛ ነው እንክብካቤ ምናምናም ስለሆን አይደለም። ለዛ ነው ሩታ ግን ወይ አብርሼ እሹሩር ምናምን ስለምትለው ንግግሮቿ ምናምን ትሰጥ። እያንዳንዱ ነገር ስትናገር ወደ እሷ ሲሆን ሁሉን ነገር አክሮ ይናገራል። ታዩ በቃ ታዩ በቃ የሚለው ነገር እንዳለ፣ አብረሃም ሁሉን ነገር ካበላሸ በኋላ ካጠፋ በኋላ ተውት የሚለው ነገር በጣም ያስገርመኛል። መቶ ልጁ ሊመለከት ሲመጣ አንቺ ደግሞ በዕልህ ትቀበይ ገብቶሻል አብሽ፣ ደግሞ አሁን ዛሬ እንደገባበት አይነት ሞቲቭ ደግሞ ማንም ሰው የሆነ ነገር ሊናገር ይችላል። ያንን ባህሪ ደግሞ ይዘመተዝች ጋር ልጅን ካላየሁ የሆነ ሰው ልጅ ማየት አልችልም የሆነ ነገር ሊል ይችላል። ያንን ባህሪ ምንም መከራከራችን፣ በቃ ሌላ ቀን ትመክረኛለህ። አብርሃም የማይቀበላቸው ነገሮች ነው የሚያስገርሙ። ልጁን ማየት ይዘው፣ ይሄ ምኑ መብት አለ ነው? ይሄ ትክክልና ትክክል ነው። በቃ ልጁ የተናገረው እንዳለ ልክ ነው። አባት ነው፣ እንደ አባት ይናፍቋል። ይሄ ግልጽ እኮ ነው ግን የሚመጣበት መንገድ ነው የሚገርመኝ። በቃ ለእሱ ምንም ነገር ስለማይ ጥፋት የማይመስለው ነገር ሁሉ ሌላ ሰውን ይጎዳል ብሎ አያስብም። አብራም ለዛ ነው ይመስለኛል ዝም ብሎ በስሜት ይወስንና እሺ፣ በቃ ይህንን ነገር እንትሆ ይላል። ምንም ተራ ነገር አድርጎ ነው የሚያስበው ውሳኔዎቹ እንዳለ። እሺ፣ ይሄ ልጅ ተነጥቆ ለሱ ቢሰጤና ፍቅር ሊያገኝ አይገባም። በጣም በጣም ተደራራቢ እንደዚህ ክምር ጥፋት ያለበት ሰው እኮ ነው። ክምር እንደዚህ ጥፋታት አጥፍቷል እናቃለን። ግን ደግሞ አብርሃም እኮ ፈጣሪ አይደለም። መታገስ ማንን ገደለ? የሰው ልጅ ትንሽ ጊዜ መታገስ ማንን ገደለ? እነዛን ጥፋቶቹን እንዲደራርቤ እንደዚህ ህግ ፊት ባቀርብለት እኮ ችግሮቹ አይታዩትም እኮ በቃ። የሚገርማችሁ ሁሉን ነገር በለ። አሁን ደግሞ በቃ ጥሎ ሄደ። ምንም ታግሶ ምናምን መጠበቅ አይውጭም አይችልም። በቃ ለአብርሃም ትዕግስት አልተፈጠረለትም በጭራሽ ማለት ነው። ሩታ በጣም የታገሰችው እውነት ለመናገር ትክክል ነች። እቺ ልጅ ልጇን ከመጠበቅ ውጪ ምን ማድረግ አለባት? የሚሰራውን ነገር ሁሉ እያየች ዝም ማለች አደለ? ከዚህ በላይ ምንድን ነው እስቲ ሩት አሁን ማድረግ የምትችለው? እሱ ስላለፈው አለፈ ምናምን ብለን እንትኑ አልፌ እኮ እኔ እኮ በጣም ብዙ አልፌ አልፌ አልፌ ትቸው ትቸው ትቸው ትቸው ሲበቃኝ ነው። አሁን ወደኋላ ሪቫይዝ ሪቫይዝ እንዲህ ማድረግ አለበት ወይ የበፊቱን እያልኩ ያለው ስለበቃኝ ነው። በቃ አንድ ነገር ብቻ ስሚን እግዚአብሔርን። አሁን ያለፈው ጥፋት ክፍተት አለበት፣ አንቺም ክፍተት አለብሽ። ነገር ግን እልህ ለማንም ስለማያዋጣ በቃ ያለፈውን ተይው። ወይል እንግዲህ ቤተሰቦች የወላቸው አሁን ድክመት ሩታጋም የለም ብለን መናገር አንችልም። የምታደርጋቸው ነገሮች ሙሉ ለሙሉ ልጁን እንዳያይ ምክንያታዊም ብትሆን ትክክል ናቸው ብለን አናምንም። ነገር ግን የራሷ ምክንያቶች አሳማኝ ስለሆኑ ነው። አብርሃም ይኸው በቃ ሁሉ ነገር በእልህ ነው የሚያደርገው። ሁሉ ነገር እቺ ልጅ ባይዘ እንዲ እምባ የቀረራት የምታወራው ከዚህ በፊት የተደረጋችሁበት ነገር የተጎዳችሁበት ሰው የምትወዱት ሰው ሲሆን የእውነት ቁስሉ በጣም ከባድ ይከብዳል። በቃ ለመናገርም ቃላት አውጥታችሁ ስለዛ ሰው ክፉ መናገር ስለማትፈልጉ ብዙ ነገር ነው በውስጣችሁ ይዛችሁ ለማውጣትም ላለማውጣት በሚል ሳግ እየተናነቃችሁ ነው። ይሄ ነው በቃ ሩታም ያጋጠማት ይሄ ነው። ያንንም ለማውጣት እንትን እንዳትል ደግሞ የቤተሰባዊነት ጉዳይ አለ ልጃችሁ አለ። ብዙ ማውጣት የማትፈልገው ሚስጥር አለ ውስጧ ነው። በውስጧ የተጎዳችው ነገር ሁሉ ይዛ እየኖረች ነው። ይችልች እሺ፣ ታዲያ ምንድን ነው አሁን ሩታ ላይ ምን ተብለው ነው ሚፈረድ? ቤተሰብ ኦልሬዲ ሰምቷል፣ ግን የሆነ ነገር አድርጎ ቤተሰብ ካልገላገላቸው የእነዚህ ልጆች ነገር እየከረረ ነው። ነገ ከነጎዲያ ያሰጋል። መጥፎ ነገር እንዳይከሰተን ይፈራሉ። ኤንስ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሼር ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። መልካም ምሽት ይሁንላችሁ፣ ይመቻችሁ